ማርክ ያለው ፋኖ ካለ እስኪ አንድ ፋኖ በቪዲዮ ያሳይ። እስኪ ኢቲቪ የነሱ ነው፣ ዋልታ የነሱ ነው፣ ፋና የነሱ ነው። እስኪ ያሳዩን አንድ ፋኖ፣ እስኪ የማረከውን መሳሪያ ያሳይ። እኛ እኮ በከበባ አንድ ሻለቃ ጦር ፉት ብለን ማርከን አሳይተናል። አሰልፈን በአስፋልት እየነዳ ነው፣ ድሽቃ ማርከን አሳይተናል። ብሬኖችን ተተኳሽ፣ አስር ሺ ሀያ ሺ ፍሬ ተተኳሽ ማርከን አሳይተናል። ጫማ አስወልቀን ቀበቶ አስፈትተ ነው እኮ በመንገድ እየነዳ ነው፣ አምስት መቶ ስድስት መቶ ሆን አሳይተናል። ለተከታታይ አስራ ስምንት አስራ ዘጠኝ ወራት የት አለና አብይ አህመድ እነ ብርሃኑ እጁ ላይ ማረኩት? ፋኖ የሉም፣ ውሸታሞች ናቸው። የእነሱ ውሸ የሚያሳይህ ሀገሪቱ ወርዳ ወርዳ ወርዳ የማህይሞች እና የውሸታሞች መጫወቻ መጫዋቻ እንደሆነች ነው። ስለዚህ በዚህ አጋጣሚ የኢትዮጵያ ህዝብ በእነሱ መታለልን አይደለም፣ እኔ መልክቴ በእነሱ አትታለል የሚል መልክት አይደለም። ታግለ ጣላቸውና እውነተኛ ስቴት ገንባ፣ እውነተኛ ወኪል ይኑርህ፣ እውነተኛ መንግስት ይኑርህ ባይ ነኝ። ወንድ ማገኝ በጣም ጥሩ። እንደው ከዚህ ከጀርናል ምግበይ ጋር በተያያዘ በስድስት ቦታዎች ብሎ የመከላከያ መግለጫ ላይ ተጠቅሰዋል። እንደው ምናልባት የፋኑን አቅም የእናንተን እንቅስቃሴ ቦታ ላለመስጠት በንቀት ነው። አንዳንድ ቃሎች አሉ እዛ መግለጫ ላይ፣ ጅላጅሉ ፋኖ በብርጋዴር ጀነራል ምግበይ እየተመራ ነው የሚል ነው። ከምግበይ ጋር የፋኖ የሚያያይዘው ምንድን ነው? በተለይ ከህዋት ጋር በጥምር በዚህ ደረጃ መስራት ጀምራችኋል። ክሱ የመጣው በምን ምክንያት ነው? ለፋኖ እውቅና ላለመስጠት ነው። ይሁል እና ዐብይ አህመድ የኢንቴሊጀንስ አናላይሲስ ሰርተው አያውቁም። ደህንነት የደህንነት ትንተና አይሰሩም። ለምን ደህንነት የሚባል የላቸውም። ሁልጊዜ የሚሰሩት የፖለቲካ ትንተና ነው። የፖለቲካ ትንተና ለመስራት የፖለቲካ ግብአት የሚወስዱት ከናገኘው ተሻገር፣ ከናረጋ ከበደ ነው። ከረጋ ከበደ ሪፖርት ተቀብለ ምን ብሔራዊ አይነት እስኪ እስኪ ብሔራዊ ስጋቶችን ብሔራዊ ጥቅሞችን የትግሉን ጠቅላላ ቁመና የጠላትህን አስተላላፍ እንዴት ልጣቅ ትችላለህ? አችንም እንዴት ብለህ ነው እስቲ ካገኘው ተሻገር መረጃ ተቀብለህ ወደ ብሔራዊ ቤተ መንግስት አስገብትኸው እንደገና ደግሞ ግብአት የምታደርገው ይ ይሄ ናቸው እነሱ ባጭሩ። ስለዚህ ጀነራል ምግበንም አመጡት፣ ሌላም ከኤርትራም አመጡ፣ ከሱዳን ከግብፅ አመጡ፣ ከሶማሊያ ከኬንያ የሚያምጡና አብይ አህመድ ነገ ከነገ ወዲያ ገና የእኛ ዓመት እያንቀጠቀጣቸው ሲሄድ ገና እና አሜሪካ ሊሆነ እጅሉ ይችላሉ፣ ሌሎችንም ሀገራት ሊሆነ እጅሉ ይችላሉ። ጓደኛው ሲያሸንፈው ወደ ሚስቱ ጨዋታ ነው አይነት ነው ያሉት። ምን ነው በጽናናቸው ሲሏል ነበር ሳይክል ሲነዷል ነበር ቲሻ ለቲሻ ሸለቆ ለሸለቆ እያባረርናቸው ነው በሶስት ወር ውስጥ እንጨርሳለን ሲሉ ሲደነፏል ነበር። ገጥመሃል ገጥመሃል የምን ድሮ ነው የምን መታናድ ነው እንደፈለግን እናረግሃለን እያሉ ሲፎክሯል ነበር። የዓለም መሪዎች እኛ መሆን አለብን እያሉ ሲዝቷል ነበር። ሶስት ክላሽ ይዘ ውን ውን ስትል ቤተ መንግስቱ ታየህ እያሉ ሲሳለቋል ነበር። ያላረጉት አለ። የስነ ልቦና ቶርቸር ለመፈጸም የሞራል የበላይነት ለመውሰድ ፋኖ አይችልም አቅም የለውም ለማለት ያላረጉት ነገር አለ። ለኢትዮጵያ ህዝብ ያልነገሩት ፕሮፖጋንዳ አለ። ጀሮን አላቆሰሉትም ተሰጥተው ሌላ ነው። መሬት ላይ ያለው ሌላ ነው። እኛ የምንለከው በአራት መሰረታዊ መንገድ ነው። አንደኛ ጠመንጃ ባነሳንበት የአማራ ጥያቄ የአማራ ሀሳብ፣ ሁለተኛ ተዋጊ የሰው ኃይላችን እና ጠመንጃችን፣ ሶስተኛ ህዝባችን ህዝባችን፣ አራተኛ መዳረሻ ጎላችን። እነዚህን ሁልጊዜ ጊዜ ከአብይ አህመድ ከጠላታችን እና ከሌሎች ጠላቶቻችን ብለን ከምንፈርጃቸው ኃይሎች አምስት እርምጃ እንቀድማቸዋለን። በነዚህ አራት መሰረታዊ ጉዳዮች በነዚህ አራት መሰረታዊ ጉዳዮች ጠላታችንን እንቀድመ ነው ስናሸንፈው ነው ዛሬ ተመልሶ ከመራቸው ከሌመራቸው ከሊያዛቸው የሚል ፕሮፓጋንዳ ያመጡት። ዛሬም መናገር የምችለው ትናንትናም ስናገር እንደነበረው ዛሬም የምናገረው ነገም በኮንፊደንስ መናገር የምችለው እንኳን አብይ አህመድ ይሉ መሀይም ይቅርና፣ እንኳን እነ ብርሃኑ ጁላ ይባሉ ምርኮኞች ይቅሩና፣ አደለም ይሄን ሰፊ መልካ ምድር ያለው ህዝብ፣ አደለም ይሄን ብዙ ሚሊዮን አማራ፣ አደለም ብዙ ሚሊዮን የተፈጥሮ ሀብት ያለው ህዝብ፣ ትንሽ ብንሆን እንኳን በእነዚህ ሰዎች አንሸነፍም። እውነት ነው ለው የባህር ዳርና አካባቢው ማህበረሰብ እንዲሁም ለመላው አማራ ማስተላለፍ የሚፈልገው ጥብቅ መልእክት አለ። ከሚያዚያ 6 2017 ዓመተ ምህረት ጀምሮ ራሱን በኢኮኖሚ ዜሮ ያደረገውና የጥይት መግዣ ያጣው የብልጽግና ወራሪ ቡድን በባህር ዳር ከተማ አስተዳደር ውስጥ መሬት ለመሸጥ የሊዝ ጨረታ አውጥቻለሁ የሚል በሚዲያው በኩል ሲያስነግርን የሰነበተው፣ እኛ ደግሞ ይህ ጦርነት ከመጀመሩ በፊት በባህር ዳር ከተማ አስተዳደር ስር ተደራጅተው መሬት የተቀበሉ እንዲሁም ተደራይተው መሬት ያልተሸነሸነላቸው ያልተሰጣቸው ከወጣት እስከ አዛውንት ከሰራተኛ እስከ ነጋዴ ድረስ ያለው ፋይል በሙሉ አለን። ስለዚህ ነገ ከነገ ወዲያ የምንመሰረተው መንግስት ከነሐሴ 2015 በፊት የቦታ የተደራጁ ቦታ የተመሩ እና የቦታ ሁኔታቸው የይዞታና የሌሎች መሰል የሊዝ መሬት ሁኔታዎችን በተመለከተ የሚያሳይ ሰነዶችን ነው እንጂ የምናገላብጥ ዛሬ ገዝታችሁ ዛሬ ተጫርታችሁ ዛሬ መሬት ተሸንሽኖ ተሰጥቷችሁ የብልጽግና ኃይል ጥይት እየገዛ መሳሪያ እየገዛ ወገናችሁን እየገደለ ነገ እናንተ ቤት ሰርታችሁ እንደማትኖሩበትና ባህር ዳር ስንገባ ግሬደር ይዘን የምንገባ መሆኑን በዚህ አጋጣሚ እንድታውቁት። ስለዚህ ከሚያዝያ 6 2017 ዓ ምት ጀምሮ ባህር ዳር ከተማ አስተዳደር ብሎ የሚጠራው የማፊያ ቡድን ለጥይት መግዣ እና ለሚኒሻ የውሎ አበል የሚከፍለው ገንዘብ ስላጣ ለእናንተ የባህር ዳር መሬት ቸብችቦ የብልጽግና ስርዓትን ለማስቀጠል ጥረት እያደረገ ስለሆነ፣ በዚህ ጨረታ ባለመሳተፍ፣ መሬት ባለመግዛት ራሳችሁንም ወገናችሁንም እንድታተርፉ ለማለት እፈልጋለሁ። እዚህ ጨረታ ላይ ተሳትፋችሁ መሬት ብትገዙም እኛ ከነሐሴ 2015 በፊት ያለው አጠቃላይ የመዘጋጃ ዳታ ስለያዝ ነው፣ እኛ መንግስትን መሰረት የምትነጠቁ መሆኑንና ያለምንም ቅድመ ሁኔታ ወንጀለኛ መሆናችሁን ጭምር እንድታውቁት። ስለዚህ ከዚህ እኩይ ድርጊታችሁ እንድትቆጠቡ ለመላው የባህር ዳርና አካባቢ ወገናችን እናሳስባለን። አመሰግናለሁ። መረጃውን ለሁሉም ሻራ አድርጓችሁ በኋላ አልሰማንም ብላችሁ ተጠቂ እንዳትሆኑ ለመጥፎ አላማ ደግሞ እናንተም መሳሪያ የኛ ዓላማ ግልጽ ነው። ጥፋት የታወጀበት ማህበረሰብ ልጆች ነን። እንዲጠፋ የተፈረደበት ህዝብ ልጆች ነን። ይህን ህዝብ ሊጠፋ እንደሆነ ነግሮ፣ ሰብስቦ፣ አደራጅቶ፣ አስታጥቆ ራሱን ከፈጽመው ጥፋት እንዲያድን መስራት ብቻ ነው። የኛ ዓላማ ግልጽ የአማራ ህዝብ ወኪል ይፈልጋል። የወሸላ ልጅ ይሄ ወሸላ ከክብሩ ይልቅ ለብር ያደላ። አትገረዝም፣ አንተ አትገረዝም፣ አትገረዝም፣ አንተ አትገረዝም አእምሮ አካሉ ያልተገረዘ ወገን የንፈጀው እየመረዘ አትገረዝም፣ አንተ አትገረዝም፣ ኧረ ተገረዝ። ይሄ በጣም አስደንጋጭ አስጠሊታ። አስጠሊታ የምልበት ምክንያት የሰው ልጅ በሲልክ አንድን ጥቅም ለማግኘት በዛ ርቀት ብዙ ሰዎችን በዛው እየጎዳ ዋጋ እያስከፈለ ሄዷል የሚለው ነገር ተረድቼበታል። በሀገሪቷ ላይ ብዙ ችግር እንደሚፈጠር እኛ ዜጎቹ በጥረን እያወቅን አንድ ችግር ላይ ተነስተው እውነት ነው አይደለም እያሉ ትልቅ ሚዲያ በዚህ ያክል መዝገጥ በጣም ትልቅ ውርደት። ያልገባቸው ያልተረዱ ወለየው ጎጃሜውን ይጠላል፣ ሸዋየው ጎንደሬውን ይጠላል፣ ጎንደሬው ወለየውን ይጠላል፣ ብዙ ብዙ እያሉ የአማራን ህዝብ የጥላቻ ቋት የሰፈረበት እንዲሁም ደግሞ አንደኛውን ጎጥ ከአንደኛው ጎጥ የተጣላ እና የሚጠላላ አስመስለው የሚሰሩ በጣም በርካታ ሰዎች በማህበራዊ ሚዲያም በአንዳንድ ቦታዎችም ላይ ማግኘት የተለመደ ነው። ወዳጄ አማራ እንኳን የራሱን ዘር የሆነው እንኳን በባህል በእምነት አንድ የሆነው እንኳን የራሱን የጎኑን ጎንደሬ ሊጠላ ይቅርና ጎጃሜ እንኳን የጎኑን ወለዬ ሊጠራ ይቅርና ሸዋዬ በጦር በጠመንጃ በሳት በቢላ እያነደደና እየገደለው የሚገኘውን ጠላቱን እንኳን መጥላት ያልቻለ ህዝብ እኮ ጠላቱን እንኳን ከልቡ ጠልቶ እገሌ ጠላቴ ነው ገዳይ ነው ለማለት እስካሁን ድረስ የሚሽኮረመም ህዝብ እኮ ነው። ታዲያ እንዴት ጎንደሬው የጎኑ ጎጃሚውን ይጠላል? እንዴት ሸዋየው የጎኑን ወለየውን ይጠላል? እየገደለ እያሳደደ እየጨፈጨፈ የሚገኘውን ጠላቱን እንኳን በስሙ ጠርቶ እጠላ ሀለው ማለት ያልቻለ ህዝብ እንዴት ወንድሙን ያበራኩን ክፋይ ይጠላል? ይሄ ያጉል የጥላቻ ፖለቲካን ወዲያ በለው መጥላት መምረር ብንችልማ እስካሁን ድረስ መከራችንን ባልበዛ ነበር። ገዳዮቻችን በሚገሉን በሚጠሉ ልክ ብንቀጥልማ፣ እውነት መጥላትን ብንችልማ እስካሁን ድረስ መከራችን ባረዘመ ነበረ። መጥላትንማ፣ መጨከንንማ መች ታደል ነው ያደለ ችግሩ